ሰላም ውድ የክንፋን መረጃ ቤተሰቦች እንደምንቆያችሁ የዕለቱን ዜናዎች ይዘን ቀርበናል በቅድሚያም አርዕስተ ዜናውን እናሰማችኋል ሁለት የሰብአዊ እርዳታ ሰራተኞች ማንነታቸው ባልታወቀ ታጣቂ ቡድኖች ታፍነው መወሰዳቸው ተዘገበ የኢትዮጵያ ዓለም አቀፍ አበዳሪዎች ገንዘባቸውን ለማስመለስ ጉዳዩን ወደ ህጋዊ አማራጭ ሊወስዱ እንደሚችሉ ተናገሩ አምባሳደሩ የሹመት ደብዳቤያቸውን በመቀበል የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ፊት ቀርበው ቃለ መሐላ ፈጸሙ። ውድ የክንፋም መረጃ ቤተሰቦች ቀጥለን ዝርዝሩ እናሰማችኋለን። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እንድትከታተሉን በአክብሮት እንጠይቃለን። የደባርቅ ጎንደር መንገድ ከፍተኛ አደጋ እየደቀነ ነው ተባለ። በአማራ ክልል በጎንደር ከተማ አቅራቢያ በባለፈው መስከረም ወር ሁለት የሰብአዊ እርዳታ ሰራተኞች ማንነታቸው ባልታወቀ ታጣቂ ቡድኖች ታፍነው መወሰዳቸው ተሰምቶ ነበር። በክልሉ ደቡብ ወሎ ዞን የሚገኘው የመካነ ሰላም ተፈናቃዮች መጠለያ በአካባቢው ባለው አስቸጋሪ የጸጥታ ሁኔታና ግጭት ምክንያት ለሰብአዊ እርዳታ አሁንም ተደራሽ አለመሆኑን ሪፖርቱ ገልጿል። ሪፖርቱን ትናንት ጥቅምት አራት ያወጣው በኢትዮጵያ ለተለያዩ ጉዳዮች ተጋላጭ የሆኑ የማህበረሰብ ክፍሎችን የሚከታተለው ስብስብ ነው። የተባበሩት መንግስታት ድርጅት ተቋማትን፣ መንግስታዊ ያልሆኑ የሀገር ውስጥና አለም አቀፍ ድርጅቶችን፣ ለጋሾችንና የመንግስት ተቋማትን ያካተተው ስብስብ በዚሁ ሪፖርቱ በመስከረም ወር በተለያዩ አካባቢዎች የነበሩ ሁኔታዎችን ዳሷል። ወርሃዊ ሪፖርት በዳሰሰው ከሸፈናቸው አምስት ክልሎች መካከል በተለያዩ አካባቢዎች ውጊያ እየተካሄደበት የሚገኘው የአማራ ክልል ይገኙበታል። በክልሉ ያለው ግጭት በትራንስፖርት መዋቅሩ ላይ ከባድ ተጽዕኖ ማሳደሩ መሆኑን ሪፖርቱ አመላክቷል። የጭነት መኪናዎችና የአገር አቋራጭ አውቶቡሶችን የሚያሽከረክሩ ሹፌሮችን ኢላማ ያደረጉ እገታዎች እንደሚፈጸምም ሪፖርቱ ጠቅሷል። በመስከረም ወር በጎንደር ከተማ አቅራቢያ ማንነታቸው ባልታወቁ ታጣቂ ቡድኖች ታፍነው የተወሰዱ ሁለት የእርዳታ ሰራተኞች በደባርቅና ጎንደር መካከል ባለው መንገድ በተደጋጋሚ የሚስተዋለውን የደህንነት ችግር አጉልቶ ያሳየ መሆኑን ሪፖርቱ ገልጿል። የደባርቅ ጎንደር መንገድ ለሰብአዊ እርዳታ እንቅስቃሴዎችና ለሰላማዊ ሰዎች አሁን ከፍተኛ አደጋ የደቀነ መሆኑን ቀጥሏልም ተብሏል። ኢትዮጵያ የ1 ቢሊዮን ዶላር የቦንድ ዕዳዋን ለማዋቀር ስታደርግ የነበረው ድርድር ያለ ስምምነት ተቋረጠ። የኢትዮጵያ መንግሥት በ2024 ዓ.ም ዋናው ዕዳ የሚከፈልበት የ1 ቢሊዮን የአሜሪካን ዶላር ቦንድ ዕዳዋን ለማዋቀር ያደረገው ወሳኝ ጥረት ከቁልፍ የቦንድ ባለቤቶች ቡድን ጋር የተደረገው ድርድር ያለ ስምምነት መጠናቀቁ ተሰምቷል። ኢትዮጵያ ለዚህ ብድር በየዓመቱ 6.625 ወለድ ለመክፈል ተስማምታ እንደነበርም ይታወቃል። የገንዘብ ሚኒስቴር እንዳስታወቀው በመስከረም 15ና ጥቅምት 3 ቀን 2018 ዓ.ም ምህረት መካከል የተካሄደው ውይይት በሁለቱ ወገኖች የቀረቡትን የመጨረሻ የዕዳ ማዋቀር ሀሳቦች መካከል ያለውን ልዩነት ማጥበብም አልተቻለም። ሚኒስቴሩ ድርድሩ በዚህ ጊዜ ሳይሳካ ቢቀርም ሰፊ መሻሻል መመዝገቡን ገልጾ ውይይቱ ወደፊት እንደሚቀጥል ተስፋውን አጠናክሯል። ሁለቱም ወገኖች ለአዲሱ ቦንድ እትም ዋናውን ዕዳ በ15% ቅናሽ በማድረግ 850 ሚሊዮን ዶላር እንዲሆን የክፍያ የመጨረሻ ቀኑ እንደ የኢትዮጵያን አቆጣጠር ሐምሌ 15 ቀን 2029 እንዲሆን እና ያለፉት ሶስት የወለድ ክፍያዎች በሙሉ 99.375 ሚሊዮን ዶላር እንዲከፈሉ በሚለው ላይ ተቀራርበው ነበር። ሆኖም ቁልፍ ልዩነቶች በተለይም በቀረበው የእሴት መልሶ ማግኛ መሳሪያና የኬሳራ ቅነሳ ውሎች ዙሪያ ተወያይተዋል። ሁለቱም በኢትዮጵያ የወጪ ንግድ ላይ የተመሰረተ የእሴት መልሶ ማግኛ መሳሪያ ቢጠቀሙም ባለቤቶቹ ከተጨማሪ የወጪ ንግድ በአራት ዓመታት ውስጥ ከ25% ከፍተኛ ክፍያ ሲፈልጉ የኢትዮጵያ መንግስት ደግሞ ለረጅም ጊዜ እስከ 2035 ወይም እስከ 2036 የሚቆይና በአንድ ነጥብ አምስት ፐርሰንት የተገደበ ዝቅተኛ ክፍያ አቅርቧል። የኢትዮጵያ ዓለም አቀፍ አበዳሪዎች ገንዘባቸውን ለማስመለስ ህጋዊ አማራጭ ሊወስዱ እንደሚችሉ ተናገሩ። ኢትዮጵያ ከአበዳሪ ተቋማት ጋር እያደረገችው ያለው የብድር ሽግሽግ ብዙ ርቀት መጓዝ ባለመቻሉ አበዳሪዎች ጉዳዩን ወደ ህግ ሊወስዱት እያሰቡ እንደሆነ ተሰምቷል ሬውተር ሐማስ ማምሻውን የኢትዮጵያ ባለስልጣናትን ጠቅሶ እንደዘገበው በሀገሪቱና በአበዳሪዎች መሀል ሲካሄድ የቆየው የብድር ሽግሽግ ንግግር ሳይሳካ ቀርቷል። ይህም ሀገሪቱን ላለፉት ሁለት ዓመታት የፋይናንስ ስናግ ውስጥ ከተው በሚገኙ ጉዳዮች ላይ ስምምነት ላይ መድረስ ባለመቻሉ ነው። ኢትዮጵያ የዛሬ አንድ ዓመት ተኩል ገደማ የዓለም አቀፍ ቦንድ ክፍያን ሳትፈጽም መቅረቷ ይታወሳል። በወቅቱ ክፍያውን ከመፈጸም ይልቅ ብድሩን በጂ ሀያ ሀገራት ማዕቀፍ ውስጥ ለማሸጋሸግ ማዘጋጀት ተመራጭ ሆኖ ነበር። የኢትዮጵያ መንግስት ንግግሩ አሁን ባይሳካም በርካታ ምርታዎች መኖራቸውን ያስታወቀ ሲሆን ንግግሩ ወደፊት እንደሚቀጥል ተስፋ ማድረጉ ተሰምቷል። ስምምነት ከተደረገባቸው ጉዳዮች መሀል አበዳሪዎች የ15 ፐርሰንት የዕዳ ስረዛ ማድረግ እንዲሁም ወደፊት የኢትዮጵያ የውጭ ንግድ መሻሻል ካሳየ አሁን ያጡትን ገንዘብ ወደፊት ማግኘት የሚያስችላቸውን ይገኙበታል። የኢትዮጵያ የብድር አስመላሽ ኮሚቴ ውስጥ ሞርጋን ስታሊን ኢንቨስትመንት ማኔጅመንት፣ ፍራንክሊን ቴምፕልቶን እና ቪአር ሄጅ ፈንድ እንደሚገኙበት ተጠቁሟል። በውይይቱ አለመሳካትም መበሳጨታቸውን ይፋ አድርገዋል። ኢትዮጵያ አሁን ላይ ያለባት አጠቃላይ የውጭ ብድር 31 ቢሊዮን ዶላር የተሻገረ ሲሆን ከዚህ ውስጥ የቻይና ብድር አንድ አራተኛው እንደሚሆን ሪውተርስ ዘግቧል። ኢትዮጵያ በሽግሽጉ ዙሪያ የተከለሰ አዲስ ሰነድ ይዛ ከቀረበች በሩ ለንግግር ክፍት ነው። አሁን ላይ ግን ኮሚቴው ንግግሩ ከዚህ በላይ መጓዝ እንደማይቻል ይገልጻል። የአበዳሪው አካል ህጋዊ አማራጭን ከመከተል ጀምሮ ማንኛውንም መንገድ ሊከተል ይችላል አይችልም ተብሏል። ኢትዮጵያና አበዳሪዎቿ አሁን ስምምነት ላይ መድረስ ያልቻሉት በአንድ ቢሊዮን ብር ቦንድ ዙሪያ መሆኑም ታውቋል። የዓለም አቀፉ የገንዘብ ተቋም አይኤምኤፍ አበዳሪዎቹ እና የኢትዮጵያ መንግስት ንግግር ማድረግ እንዲቀጥሉም አበረታቷል። ኢትዮጵያ ከአይኤምኤፍ ዝቅተኛ ወለድ የገንዘብ ድጋፍ ጠየቀች። በዓለም ባንክና በአይኤምኤፍ አመታዊ ስብሰባ ላይ የተገኙት የኢትዮጵያ ከፍተኛ ልዑካን ቡድን ከአይኤምኤፍ ጋር በመገናኘት በሀገር በቀል ማክሮ ኢኮኖሚ ማሻሻያ አጀንዳቸው ላይ ተወያይተዋል። በዚህ ወቅት የገ የገንዘብ ሚኒስተር አህመድ ሽዴ የኢኮኖሚ ግስጋሴዎችን ማለትም የዋጋ ንረት መቀነስን፣ የኤክስፖርትና የገቢ አሰባሰብ መሻሻሉን አስረድተዋል። ይህን ተከትሎ የሪፎርሙን ከፍተኛ የገንዘብ ወጪ በመጥቀስ ከአገሪቱ ፍላጎት ጋር የሚመጣጠን ተጨማሪ የቅናሽ ወለድ የገንዘብ ድጋፍ እንዲደረግላቸውም ጠይቀዋል። አይኤምኤፍ የኢትዮጵያን ጠንካራ የኢኮኖሚ እድገትና የተሻሻለ የማክሮ ኢኮኖሚ መረጋጋትን አድንቆ ሪፎርሙ ለሌሎች ሀገሮች ምሳሌ መሆኑን አረጋግጧል ሲል ሚኒስተሩ ገልጿል። የአይኤምኤፍ ምክትል ማኔጂንግ ዳይሬክተር አቶ ናይጀል ክላርክ ከሁለት ወር በኋላ በታህሳስ ወር 2018 ወደ ኢትዮጵያ እንደሚመጡ የተገለጸ ሲሆን ሁለቱ ወገኖች በመጪው ሶስተኛው የአይኤምኤፍ ፕሮግራም ግምገማ ላይ በቅርበት ለመስራት ተስማምተዋልም ተብሏል። ዶክተር አምባሳደር ለገሰትሉ ፕሬዝዳንት ታያ አጽቀስላሴ ፊት ቀርበው ቃለ መሃላ ፈጸሙ። አዲስ አበባ ጥቅምት 4 2018 ዓመተ ምህረት በጅቡቲ ሪፐብሊክ የኢትዮጵያ ባለሙሉ ስልጣን አምባሳደር ሆነው የተሾሙት አምባሳደር ለገሰትሉ የሹመት ደብዳቤያቸውን በመቀበል ቃለ መሐላ ፈጽመዋል። አምባሳደሩ ከፕሬዝዳንት ታያ አጽቀስላሴ የሹመት ደብዳቤያቸውን በመቀበል የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት አቶ ቴዎድሮስ ምህረት ፊት ቀርበው ቃለ መሐላ ፈጽመዋል። ፕሬዝዳንት ታዬ ለተሾ ተቋሚ አምባሳደሩ የኢትዮጵያና ጅቡቲን ሁለንተናዊ ግንኙነት ይበልጥ ማጠናከር የሚያስችሉ የስራ መመሪያ ሰጥተዋል። በስነ ስርዓቱ ላይ የውጭ ጉዳይ ሚኒስተር ጌዲዮን ጢሞቴዎስ እና የውጭ ጉዳይ ሚኒስትር ዲኤታ አምባሳደር ብርሃኑ ጸጋዬ መታደማቸውን የሚኒስትሩ መረጃ መለክቷል። በስነ ስርዓቱ ላይ የውጭ ጉዳይ ሚኒስተር ጌዲዮን ጢሞቴዎስ እና የውጭ ጉዳይ ሚኒስተር ዲኤታ አምባሳደር ብርሃኑ ጸጋዬ መታደማቸውም ተሰምቷል። ሰራዊቱ እየፈጸመ ላለውና በቀጣይነት ለሚፈጸሙ ሀገራዊ ተልዕኮ በመሰልጠን ይዘጋጃል ሲሉ ሌተናል ጄኔራል ዘውዱ በላይ መልእክታቸውን አስተላለፉ። የማዕከላዊ እዝ ዋና አዛዥ ሌተናል ጄኔራል ዘውዱ በላይ በጋሻ ኮር ተገኝተው የክፍሉን የስልጠና እንቅስቃሴና አጠቃላይ የግዳጅ አፈጻጸም ውጤት ተመልክተዋል። ጄኔራል መኮንኑ በኮሩ ጊዜያዊ ማሰልጠኛ ማዕከል በነበራቸው ቆይታ ሰልጣኞችን በጋራ አግኝተው ያነጋገሩ ሲሆን በአሃድ ደረጃ ለክፍሎች እየተሰ እየሰጠ ያለው ስልጠና የሰራዊቱን የውጊያ አቅም በማጎልበት ከነፍስ ወከፍ እስከ ቡድን መሳሪያ ከአባል እስከ አመራር ያለውን አደረጃጀት በማጠናከር ተናባቢና ተቀራራቢ አቅም ለመገንባት ያስቻለ ነውም ብለዋል። አዛዡ እንዳሉት ሰራዊቱ የኢትዮጵያን ሉዓላዊነት በማስከበር እየፈጸመ ላለውና በቀጣይነት ለሚፈጸሙ ሀገራዊ ተልዕኮ አቅሙን ለማሳደግና ከዘመን ጋር እኩል ተራማጅ ለመሆን ምንጊዜም በስልጠና ይዘጋጃል ተብሏል። ሌተናል ጄኔራል ዘውዱ በላይ ወታደሩ በሚከፍለው መስዋዕትነት ከጥንት ጀምሮ ጀምሮ በጀግኖች ተጋድሎ ታፍራና ተከብራ የኖረችው ሀገሩን ከነ ክብሯ እንዳስቀጠላ አውስተው በቀጣይም ብሔራዊ ጥቅሟን ለማስከበር የማድረግ አቅሙን በስልጠና እያሳደገና እየገነባ ከተግባሩ የሚመነጭ የዓላማ ጽናቱን አጠናክሮ እንደሚቀጥል አረጋግጠዋል። ለሚናፈሱ የሐሰት ትርክቶች ቦታ መስጠት እንደማያስፈልግ የገለጹት ጄኔራል መኮንኑ የተቋሙን የከበረ ስም ለማጠልሸት የሚሰሩ የውስጥና የውጭ ጠላቶቻችንን ሳይቀሩ ሰራዊቱ መስዋዕትነትን የሚከፍለው ለሰንደቅ ዓላማው ክብር ለህገ ለመንግስታዊ ስርዓቱ መጠበቅና ለሀገር ሉዓላዊነት መከበር እንዲሁም ለሰላማዊ የስልጣን ሽግሽግ መሆኑን ጠንቅቀው ያውቁታል ሲሉም አክለው ገልጸዋል። የጋሻ ኮር ዋና አዛዥ ብርጋደር ጄኔራል ጥላሁን ዱጋሳ በበኩላቸው ኮሩ አሸባሪ ኃይሎችን ተከታትሎ በመደምሰስ በመማረክ እጅ እንዲሰጡ በማስገደድ የተሰጠውን ተልዕኮ በብቃት እየተወጣ መምጣቱን ገልጸው አሁን ላይ እንደ አሃድ በሚወስደው የማመጣጠን ስራዎችን ሰርቶ ስራውን በብቃት ሁለንተናዊ ወጥሮ ዝግጁነቱን ማረጋገ መረጋገጡን ቀጥሏል ሲልም አክሎ ገልጿል።